ሰላም እንዴት ናቸው? ዛሬ በአገልግሎት ዘርፍ ተሰማርተው ብዙ ገንዘብ ሳያስፈልጋቸው ልምድ ያን ያክል ልምድ ሳያስፈልግ ማንንም ሳንጠብቅ ሊያተርፉባቸው የሚችሏቸው መስኮችን ዛሬ ላካፍላችሁ ወዳለሁ። ይህ ሀሳብ ትክክል የሚሆነው በትንሹ መጀመር ለሚፈልግ፣ በፍጥነት ማደግ ለሚፈልግ፣ በየእለቱ መስራት ለሚፈልግ ዛሬ አጠር ባለ ሁኔታ ሶስት አራት ሀሳቦችን ከኔ ጋር ተካፈላላችሁ። መልካም። አንደኛ የጥገና ሙያ አገልግሎት። የምትችል ከሆነ ለምሳሌ ቀላል የኤሌክትሮኒክስ ጥገና፣ ቦርሳ፣ ጫማዎችን፣ ስልኮችን እና ሌሎችም ሙያዎች ካሉ ጥገና በመጠገን የዕለት ከዕለት ገቢህን ከፍ ወዳለ ሁኔታ ወይም ደግሞ ከፍ ወዳለ ገንዘብ ማሳደግ የምትችልበትን ሁኔታ ነው ጥገና ገንዘብን ይቆጥባል። ስለዚህ ብዙ ሰዎች ከመግዛት ይልቅ ያላቸውን አስጠግኖ መጠቀም ገንዘባቸውን ስለሚቆጥብላቸው በተወሰነ መልኩ አንተ ጋር የመመላለስ ወይም ደግሞ አንተን ደንበኛ የማድረጉ ሁኔታ መልካም ነው ማለት ነው። ወይም ደግሞ አንተን ደንበኛ አድርገው ይቆያሉ። ስለዚህ በሙያ ታማኝ ሆነ መጠገንና ወይም ደግሞ ምስጠግናቸው ማናቸውም፣ ቀደም እንዳልኩት ኤሌክትሮኒክስ ሊሆን ይችላሉ፣ እንዳልኩ ቦርሳዎች ሊሆን ይችላሉ። የተለያዩ በማናቸውም ሙያ ዘርፍ ጥገናን የምታደርግ ከሆነ በዚህ ልክ ገቢ ሊያስገኙልህ ይችላሉ ማለት ነው። ሁለተኛ ሙያ ማስተማር፣ ተማሪዎችን ማስጠናት ለምሳሌ ቋንቋ ሊሆን ይችላል እንደ እንግሊዝኛ፣ ፈረንሳይኛ፣ አረብኛ ሌላም ሊሆን ይችላል። ሌላ ኮምፒውተር ስልጠናዎችን መስጠት ኮምፒውተር ስልጠናዎችን በተለያየ ዘርፍ ኮምፒውተር መሰረት አድርጎ ሊሰጡ የሚችሉ ስልጠናዎችን የተሽከርካሪ የማሽከርከር ስልጠና የመኪና መንዳት ስልጠናዎችን ሊሆን ይችላል። እነኝን ስልጠናዎች በተጨማሪ የሙዚቃ መሳሪያዎችን መጫወት ሊሆን ይችላል። እነሱን ማሰልጠን የምትችል አይነት ነገር ከሆነ በቀላሉ የምታስተምራቸው የቋንቋ የአካዳሚክ የሆኑ ስልጠናዎችን ወይም ደግሞ ቲቶሮችን ከሰጠ ቤተሰብ በቀላሉ ልጆቻቸው ላይ የሚያውን ለውጥ በመመልከት ለአንተ በቀላሉ ክፍያን በወቅቱና በጥሩ ሁኔታ ሊከፍል ይችላል ማለት ነው። ሌላው ወጣቶች ሙያ አሁን እንዳልኩትኝ ተሽከርካሪ ማሰልጠን፣ ሙዚቃ ማሰልጠን፣ ኮምፒውተር ማሰልጠን ባላቸው መሰልጠን ስለሚፈልጉ፣ ስለዚህ ይህንን በቀላሉ አንተ ልታገኝ ትችላለህ ማለት ነው። ከዚህ አለፍ ሲል ደግሞ የአቅርቦት ወይም ደግሞ ደሊቨሪ ሰርቪስ እኛ የምንለው ማለት እኛ አቅርቦት የምንለው ደሊቨሪ ሰርቪስ፣ ለምሳሌ ምግቦችን ለተለያዩ ስራ ቦታ ላላቸው ጊዜ ለሌላቸው ሰዎች ማድረስ ሊሆን ይችላል። ሁለተኛ ግሮሰሪ አካባቢ ከመደብር ወደ ግሮሰሪዎች አካባቢ የግሮሰሪ ማቴሪያሎችን ማጓጓዝ ሊሆን ይችላል። ሌላ ልብስ ቤቶች፣ እቃ ቤቶች በኦንላይን የተገበያዩቸውን ለምሳሌ በቴሌግራም በስልክ ተለዋውጠው ግብይት ፈጽሞ ከሆነ እነኛን ግብይት የተፈጸመባቸውን እቃዎች በታማኝነት ቦታ ማድረስ እነኚህን እቃዎች ያለምንም ወጪ ሊደረጉ የሚችሉ አገልግሎት ይህ አገልግሎት ዘርፍ ያለምንም ወጪ ሊደረግ ይችላል ብለን የምናስቀምጠው ለምሳሌ አንተ በቀላሉ ወክ እያደረግክ ልትሰጠው የምትችለው ወይም ደግሞ ሳይክል በመጠቀም በመንቀሳቀስ ማድረስ ትችላለን። ቀስ በቀስ በተለያየ ሞተር ሳይክል ልታደርግ ትችላለህ። እንደ አቅመ ሁኔታ ልታስተካክለው ወይም ደግሞ ልትሰጠው ትችላለህ ብለን እናምናለን። እነኝህን ሁኔታዎች፣ እነኝህን አገልግሎቶች ከነኝህም አገልግሎቶች ባሻገር ሶሻል ሚዲያ ማኔጅመንት፣ ለምሳሌ ብዙ ይሄ ሶሻል ሚዲያ ማኔጅመንት የምንለው ሰዎች ምርቶቻቸውን በሶሻል ሚዲያ ፖስት ማድረግ ብዙ ጊዜ አይሞክሩም፣ ወይም ደግሞ መንገዶችን ያን ያክል ብዙዎች ላይም ላያውቁ ይችላሉ። ስለዚህ አንተ የነሱን ምርቶች ላይ ሆነ የነሱ አገልግሎቶች ላይ ሆነ በየሰዓቱ ፖስት ማድረግ በአንተ ፔጅ ሊሆን ይችላል፣ በነሱ በሰጡ ፔጅ ሊሆን ይችላል። ያለማቋረጥ ፖስት ማድረግ ለምሳሌ ደንበኞቻቸው ጥያቄ የሚሰጡ ኮሜንት የሚያደርጉ ከሆነ ጥያቄ የሚጠይቁ ከሆነ ከነሱ ጋር መቀናጀት መልስ በመስጠት ምርቶቻቸውን በማስተዋወቅ። ስለዚህ የደንበኞችን ፌስቡክ፣ ቲክቶክ በወር ክፍያ ከባለቤቶቹ ጋር በመነጋገር ክፍያዎችን ማስተዳደር ትችላለህ ማለት ነው። ይሄ ደግሞ አንተ ገቢ ልታገኝበት ዕለት ከዕለት ወይም ደግሞ ከስራ ተጓዳኝ በቀላሉ አንተ ወጪ ሳይጠይቁ ያንተን እውቀት በመጠቀም ብቻ ልታደርግ ትችላለህ። እነዚህ የማይናቁ የስራ ዘርፎች ነገር ግን ከስክራች መጀመር ወይም ደግሞ ለወጣቶች የሚሆኑ አይነት ነገር ስለሆኑ ብዙ ካልሆነ ወይም ደግሞ ሰዎች በመመልከት ራስን ከሌሎች ጋር በማነፃፀር እዛ ደረጃ የሚያደርስ ሳይሆን አንተ ከስክራች ጀምራሉ ብለህ እነዚህ ወደ ተሻለ ሊያደርሱ የሚችሉ አንተ ልታውቅ ልትማርባቸው የሚችሉ ዘርፎች ናቸው። ሌላው አንድ ነገር ልታደምጡኝ እፈልጋለሁ፣ ወዳጄ አንድ ነገር በእውነት ነው የምናገረው። ብዙ የሚነገሩ ነገሮች አሉ። በሶሻል ሚዲያ እስክሮል በማድረግ ብዙ ልናይ እንችላለን። ስለዚህ የአገልግሎት ዘርፍ የመነገጃ ወይም ደግሞ የአገልግሎት ዘርፍ ያንን ያክል ገንዘብ ሳያስፈልግ የሚያስፈልገው ሳይሆን በዋናነት የሚያስፈልገው ምንድን ነው፣ በእውነት ልብ በሉኝ ወዳጆች፣ አዳምጡኝ ጊዜ ከሰጣችሁ የስራ ተነሳሽነት ካለ ቁርጠኝነት ካለ የአገልግሎት ዘርፉ እናንተን አትራፊ ሊያደርጋችሁ ይችላል ማለት ነው። ስለዚህ ዛሬ ከጀመርክ ነገ የሰራኸውን ያክል ገቢ ታገኛለህ። እናም ነገ ሳምንት፣ ነገ ብለ የምትል ከሆነ ነገ ሳምንት ይሆናል። ሳምንት ደግሞ ወር ይሆናል። ወራት ደግሞ ወራቶች ደግሞ ቀስ በቀስ እያሉ ከሰራህባቸው ስኬት ይሆናሉ ማለት ነው። ካልሰራ ግን በተቃራኒው ነው። ስለዚህ ዛሬ አንተ በትንሹ ጀምር በትልቁ አስብ። በየቀኑ ለማደግ ስራ። ሌሎች የቢዝነስ ሀሳቦች የምትፈልጉ ከሆነ ሰብስክራይብ አድርገው ቤተሰብ በመሆን እንደምትፈልጉ ኮሜንት ያድርጉ። አመሰግናለሁ። ሰላም ቆዩ።